ች እንዲሁም ባለፈው ሻወር ስትወስጂ ተደብቃ ስታይ ሻይቻታሉ። ምን ጭራሽ ሻወር ቤት ድጋሚማ? ይሄ ነገር ሲፈጠር ዝንብያ ላይ ምኑን። ከዚህ በፊት ቤቲን ስታጠብ ቀርጻኝ ጊራን ስታስፈራራው ነበር። እና ቆይ ምን ልታረጊ ነው? እሱ ያደረገችኝን ሁሉ ረ በስመ አብ፣ እንዴ መርዝ ልሰጫት ነው? አይ እኔ ከቀላሉ ነው የሚጀምረው። ሂጂና ሻወር እንድትወስድ አርጌት ከዛስ ከዛ አደባባይ ላይ ገላሽን እሸጥልሻለሁ መባል ምን ያክል ቅስም ሰባሪ እንደሆነ አሳያታለሁ። እሺ ግን እርግጠኛ ነሽ በዚህ ውሳኔሽ? አዎ። ልትተባበሪኝ ፈቃደኛ ነሽ? እኔ ምን አገባኝ ግን፣ ምንም ነገር ቢፈጠር የእኔን ስም ማታነሽ ከሆነ እተባበርሻለሁ። በዚህ ሰዓት የምታስፈልግኝ እሷ ሳትሆን አንቺ ብቻ ነሽ። ምንም ነገር አታስበኝ፣ በእኔና ባንቺ መሀል ብቻ ይቀር እሺ ሻወር ቤት ውስጥ የድብቅ ካሜራ አስቀምጠው በድብቅ የራቁት ፎቶ አነሷት። ክብሮሜ ሰኒም በማግኘቱ በጣም ደስተኛ ነው። ሰኒም እንደዛው። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አዝናኝና አስተማሪ የሆነው ጽናት ድራማ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ይዘን በአክብሮት ጠይቃለሁ። ሰኒና ክብሮሜ በጣም ደስተኛ ናቸው። መቼም ቀን እኔ አንቺ ላይ የአንቺ ፍቅር ይጥለኛል ብዬ አስቤ አላቅም ነበር እያለ ደስታውን እየገለጸላት ይገኛል። እሷም እንግዲህ ቆንጆ ምግብ ሰርታ ቁርስን ብላ እያለች እንግዲህ ላግዝሽ ወይ እያላት ነበር። ነገር ግን ኧረ ወዲያው ፈጥኖ ደራሽ የሆነ ቁልፍ ቁርስ ሰርታለት አምጥታለች። እስቲ ቅመሰው፣ እጅ ያስቆረጥማል እያለችውም ነበረ። እሱም ገረምሽኝ ይላታል እንግዲህ ምክንያቱም ከዚህ ፊት እሱ ነበር የሚሰራው። ዛሬ ላይ ግን በቃ ሰኒ ወደ ራሷ ተመልሳለች። ለራሷ ምግብ አብስላ መስራት ቆንጆ የሆነ ምግብ መስራት ጀምራለች። ክብሮምን በጣም ተገርሟል። ኮሮር የለውም እንጂ በጣም ቆንጆ ምግብ ነው የሰራሽ፣ ዋው ዋው ዋው ብሎ እንግዲህ ደስታውን ገልጾላታል። ጽናትና ሊና ቤቲን ሻወር ግቢ ብለው እንግዲህ ሁለቱ ተመካክረው የራቁት ፎቶ አንስተዋታል። ሊና ለጽናት አንቺ ስትገቢ ይችልሽ ግን እግሯ ሁሉ እንዴት ሰው ሁለት ይሆናል? ነገረ ስራዋ ሁሉ ግራ እየገባኝ ነው ብላም ትላታለች። ጽናትም ምንድን ነው ምን አየሽባት፣ ምንድን ነው ብላም ስትጠይቃት አንቺን ሁልጊዜ በሄድሽበት እየተከተለች እያሻከከች ታይሻለች፣ ሻወርም ስትገቢ እየተከተለች ታይሻለች ብላም ትነግራታለች። ጽናትም እ አሁንም ይሄ ስራዋ እንደቀጠለ ነው አይደል እኔ ኮድሩም ተጠራጠር ያለው ብላ እንግዲህ ባሳለፈችው ነገር አሁንም ተመልሳ ወደ ጥርጥሯ ገብታለች። ሰኒ ሊና እንግዲህ ምንድን ነው የሆነ ነገር አለ እንዴ ብላም ስትላት እንግዲህ ጽናት ለሊና የሆነውን ነገር ሁሉ ትነግራታለች። ከዚህ ፊት መርዝ እንዳጠጣቻት፣ ልጇን እንደገደለችባት፣ በሰራተኛ እንደዚህ የራቁት ፎቶ አንስታ ስታስፈራራት እንደነበረ እያንዳንዱን ትነግራታለች። ከዛም እስቲ ጥርጅኝና ታጠቢ በያትና እኛ እንቅረጻት የራሱ የራቁት ፎቶ ከዛን፣ ምን ያህል አንገት ምን ያህል አንገት እንደሚያስደፋ እናሳያታለን ብላም ትላታለች። ግን ይሄ እኮ ጥሩ ስራ አይደለም ብለው እንግዲህ ለሁለት አንገራግረውም ነበረ። በመጨረሻም እንግዲህ እኔ አግዝሽ ያለው ችግር የለም ግን፣ ስሜን እንዳትጠሪ አደራሽን ብላም ትላታለች። ምንም ችግር የለውም ይሄ እኮ አደብ አይደለም የምንሰራው አንገት የሚያስደፋ ስራ ነው ችግር የለውም ይሄ በእኔና በአንቺ መሀል መቅረት አለበት ብላም ትላታለች። ትመጣለች ግንጽ አደራሽን እኔ ከእሷ ይልቅ አንችንሽ ለን የምታስፈልግኝ ስለዚህ የፈለግሽውን አደርግልሻለሁ እግዝሻለሁ ብላም ትላታለች። ብርታቱንም ስሰጣት እንግዲህ ውሳኔያቸውን ወስነው ካሜራ ሻወር ቤት ውስጥ አስቀምጠው ሊና ወደ ቤቲ ጋ ሄዳ እንግዲህ ልጅቷን ደላ እንጫወታለን። ሂጂ ሻወሩ ሰጂ አልሞቀሽም ወይ በማለት እንግዲህ ልጅቷን አታላ ወደ ሻወር ቤት እንድትገባ አድርጋታለች። በዚሁም አጋጣሚ ወደ ጽናት ጋር ትሄድና ገባች እኮ እየታጠበች ነው ስትላት፣ እኔ ማስተካከል እያስቀምጫዋለሁ ብላም ትላታለች በጣም እንደገና ከሆነ ወዲያ ፎቶዋን እያዩም ነበረ። ግን እኛ ጥሩ ስራ አልሰራንም። ደግሞ ፎቶውን እንዴት መልሰ እናያለን? ግን ጽናት ምን እየሆንሽ ነው እያለች እንግዲህ እራሷንም እንደገና ተገንዝባ፣ ግን ለምንድን ነው እንደዚህ የማደርገው እያለችም ስትልም ነበረ። ሌናም በቃ ታልሆነ ንደልተው እንዴ ብላም ትላታለች። አይ አይሆንም እንቀጥልበታለን እሷ ከዚህ ፊት እንደዚህ ራቁት ፎቶ አንስታ ኪራን ስታስፈራራው ነበር፣ እያለችም ትላታለች። በቃ እንደዛ ከሆነ ወስኝ፣ ግን አደራሽን እንጂ ለሰኒም ሆነ ለመራዊት እንዳትነግሪያት ብላም ትላታለች። ምንም ነገር አታስቢ፣ ይሄ ሚስጥር ነው፣ ከኔ ጋ ይሞታል ብላም እንግዲህ ብርታ ትሰጣታለች። ሰኒና ክብሮም እንግዲህ ካርታም የተጫወቱ ነበረ። እየተጫወቱም እንግዲህ አንዳንድ ነገሮችን እሷ እያሸነፈችው ትገኛለች፣ ፊት እየመራች ትገኛለች። በዚሁም አጋጣሚ ሆይ አልተቻልሽም ብሎ ይላታል። ካንተ ነው የለመድኩት ብላም ትለዋለች። እንግዲህ በዚሁም አጋጣሚ ወደ ውጭ ወጣም ለው ነበረ ስለ ፍቅሩ ትጠይቀዋለች። አንተ ለሴት ልጅ ምን አይነት አመለካከት ነው ያለህ ብላም ስትለው እንግዲህ ሴት ልጅ ማለት እኔ በእናቴ ቅፍ ስላደግኩኝ ሴት ልጅ ለእኔ መሬት ነች ብሎም ይላታል። በዚሁም አጋጣሚ ሰኒ መሬት ነች ሲላት እንግዲህ ወደ ሌላ ነው ፍቹን የፈታችው። ምክንያቱም መሬት ሲላት እንግዲህ እንደፈለግ የሚረግጣት አንዳንድ ነገሮችን በቃ ወደ ሌላ አማርኛ ነበር የተረጎመችው። ነገር ግን አይደለም እኔ ሴት ልጅ መሬት ነች ያልኩትኝ፣ መሬት ላይ ቤት እንሰራለን፣ ሴት ልጅ ደግሞ ያን ቤት ታውባለች። መሬት ላይ ዘር እንዘራለን፣ ሴት ልጅም ደግሞ እንደዚሁ ልጅ ትሰጠናለች። ብቻ አንዳንድ ነገሮችን እየተረጎመላትም ነበረ። ሰኒም በጣም ትገረማለች። እንግዲህ ጽናት በሆነውም ነገር መጨከን አለብኝ ብላ እንግዲህ ፎቶዋን አሁንም ቀርጻ ወሰናባታለች። ክብሮም ጽና ማነች። መራዊትና ናሆሚም እንግዲህ ደስ ያለ ሕይወት እያሳለፉም ይገኛሉ። በጣም ተደስተዋል። የናሆሚ እናት ደውላም ነበረ እንግዲህ። መራዊት ሁሌ የሚጨንቃት ነገር አሁንም ላይ እያስጨነቃት ይገኛል እሷም እንደደወለች እንግዲህ የናሆሜ እናት ልጅ ልጅ ነው የምትለው ናሆሜም እረ ስለዚህ ተይኝ ከቤት ሽምኮ የቀረሁት በዚህ ምክንያት ነው እረ ተይ እኛ ሲሆን የሆነ ቀን እናደርገዋለን ብሎም ይላታል በዚሁም አጋጣሚ መራዊት በጣም ውስጧ ተሰምቷት እያዳመጠችም ነበረ ግን እኮ ይሄ እየሆነ ያለው እሱ ለእኔ ደስታ ይኖራል። እኔ ግን ለቤተሰቦቹ ደስታ አልኖርኩም። ግን ለምንድን ነው ፈጣሪ እንደዚህ ያደረከኝ? እያለች ፈጣሪዋን ስትለምንም ነበረ ይሆናል እስቲ ያስደስተኝ እያለችም ስትልም ነበረ። ናሆሜም እንግዲህ ምንም ነገር እንዳትጨነቂ ምንም ነገር እያለ እሷን ሲያጽናናትም ነበረ። በዚሁም አጋጣሚ ቅዱስ ለኒና ቤት ክራይ እየፈለገም ነበረ። አንድ ክላስ ነው የምፈልገው የሚኖርበት ሰው አንድ ሰው ነው እያለም ነበረ። ይህም ለኒና ነው፣ ሊና ከዛ ቤት መውጣት አለባት፣ ይሄም ቤት አግኝቼ እዛ ውስጥ አስገብቻ ከዛ ወደ የራሷ ጉዳይ እያለ እንግዲህ ለእሷ ቤት እየፈለገም ነበረ። በዚሁም አጋጣሚ እንግዲህ ቅዱስና ኪራ ተገናኝተው ነበረ። በዚሁም አጋጣሚ ስለ ቤቲ አንዳንድ ነገሮችን ሲያወራና ሲነግረውም ነበረ። ለነገሩ እኮ የወደደ የተገፋ ነው። አንተ ጥሩ ስራ አልሰራህም። እሷ ነች እኮ እንደዚህ ያደረገችክ እሷ ወዳክ እንደገና ግን እሷ መካደህ ጥሩ አላደረግክም እያለውም ነበረ። እንግዲህ የባሰ ደግሞ አትቀስቅስብኝ እያለም ነበረ። ኪራም እንግዲህ ሰኒ ማነች ቤቲ ኩሽና ቆማን እያል እንግዲህ ሊና ስልክ ተደውሎባት ጨው ጨምሬ ብላ እጇ ላይ አስይዛ ሄዳ ነበረ። ጽናት ወደ ኩሽና ስትሄድ እንግዲህ ለኪራ ምግብ እንብላ ምግብ እናመጣለሁ ብላ ወደ ኩሽና ስትሄድ ማነች ቤቲ ኩሽና ቆማም ነበረ። እንደ አጋጣሚ ደግሞ ጨው ተንጠባጥቦ ምን እንደሆነ አለያትም። ለጽናት እንግዲህ ከዚህ ፊት የሆነባትና የተደረገባት ነገር ዛሬም ላይ እያጠራጠራት ይገኛል። ምንድን ነው የጨመረችው? ምንድን ነው የምትሠሪው? ሂጂ አሁን ወደ ኩሽና ወደ ሳሎን ሂጂ፣ ምግብ ላቀርብ ነው እንበላለን፣ ብላም ትላታለች። እሷም እንግዲህ አትቆጭኝ፣ እሄዳለሁ ብላ እየሮጠች ትሄዳለች ወደ ሳሎን። ወደ ሳሎንም ስትሄድ እንግዲህ ኪራ ቁጭ ብሏል። ኪራ፣ ምን እየሠራህ ነው ብላም ስትለው እንግዲህ ምግብ እንድል በና ነው ብሎ ይላታል። እሰይ እሰይ፣ አሁን አብረን እንበላለን እያለች ስትለውም ነበር። አይሆንም፣ አንቺ ብቻሽን ነው የምትበይው፣ እኔ ከሰው ጋር መብላት አልወድም እያለም ሲላትም ነበረ። ግን ለምንድን ነው ሁላችሁም እንደዚህ የምትቆጡኝ? ሁላችሁም አትወዱኝም፣ ትቆጡኝ ያላችሁ እያለች ነበር። እንግዲህ ሁሉም ይቆጡኛል፣ የድሮውም ኪራ አይደለም። የድሮ ኪራ አይቆጣኝም፣ ይሄ ኪራ ግን ይቆጣኛል እያለችም ስትልም ነበረ። በዚሁም አጋጣሚ እንግዲህ ጽናት ተከታትላት ሄዳለች። ምንድን ነው ወጥ ውስጥ የጨመርሽው እያለቻትን ቤትን ስትላትም ነበረ። እኔ ምንም ነገር አልጨመርኩም። ጨምሬ ያለው ግን ሌና ጨምሬ ያለችኝ ነው ጨመርኩት እያለችም ስትላትም ነበረ። እንግዲህ ጽናት አይፈረድባትም። ከዚህ ፊት እየተደረጋገመባት የነበረው ነገር ዛሬ ላይ ማንንም እንዳታመን አድርጓታል ማለት ነው። እሷም እንግዲህ ጨው እንደሆነች ቆይ ተረጋጊ፣ እኔ ስልክ ሲደወልብኝ ማነው ነው ብዬ ወደ ስልክ ሲሄድ ጨው በእጇ ስጃት ጨምሬ ብያትም ነበረ ምናምን ብላም ትላታ ጽናትን ነው ብላ በጣም ተናደ ወደ ውጭ ትወጣለች። እየሆነ ያለው ነገር እንግዲህ ግን ጽናት ምን እየሆነች ነው ምናምን እያሉ ሁሉም እንግዲህ በጽናት አልፈረዱባትም። ተናደ ወደ ውጭ ስትወጣ እንግዲህ ኪራ ተከትሏት ሊወጣ ነበረ። ነገር ግን ክብሩ ቆይ ተረጋጋ፣ እኔ ያረጋጋታለሁ ብሎ ተከትሏት ወጥቶ ጽናትን ለማረጋጋት ሞክሯል። በዚሁም አጋጣሚ መራዊትም ትመጣ ነበረ። መራዊት ስትመጣ እንግዲህ ያለውን ነገር ለጽናት ትነግራታለች። ጽናት እየደበራት እየጨነቃት ትዕግስቷ እንዳለቀ መራዊ ስትነግራት መራዊትም ተይፂ አንቺ ኮ ጀግና ነሽ ጎበዝ ነሽ ብዙ ነገር አልፈሻል፣ ይህንን ሆደ ሰፊ ሆነሽ በትግስት ለፊ እያለችም ስትላትም ነበር። ነገር ግን አልቻልኩም እያለችም ስትል ነበረ። ቻዩ እያሉ እንግዲህ ክብሮም መራዊትም ለጽናት ቆንጆ ቆንጆ ምክሮችን መክረዋታል። በገዛ እጅሽ አሁን እጅሽን ትዳርሽን አትፍቺ። አሁን ይሄን እሷ እንድታገግምና ከዚህ ቤት እንድትወጣ ነው እንጂ አንቺ እንደዚህ ነገር ነገር ባለሽ ቁጥር እሱ የባሰ እንዲቀርባት ነው እድል እየፈጠ ቀርሽላቸው ነው እንደዚህ አትሁኝ እያሉም ሲሏት፣ እንግዲህ ትክክል ነው ብላ እሷም ይሄን ነገር ለመፈጸም ወስናለች። በዚሁም አጋጣሚ ወደ መኝታ ክፍል ሄዳ ነበር ቤቲ። ሌናም ተከትላት ትሄዳለች። ምን እየሰራሽ ነው ብላም ስትላት፣ ምን እሰራለሁ ቁጭ ብያለሁ። ለምን ብቻሽን ቁጭ አልሽም ስትላት፣ እንግዲህ ሁላችሁም ትቆጡኛላችሁ አትወዱኝም፣ ርቦኛል፣ ምግብ አሰጡኝም እያለች ስትል፣ በዚሁም አጋጣሚ ሌና ለእንትና ለቤቲ ቤቲ፣ አሁን እማዬ ትምጣና እኔንም ኪራንም ትውሰደን ደውይልን፣ ብላም ትላታለች ነገር ግን ስልኳ የለኝም ብላትም ነበረ። እኔ በደፍተር ጽፌዋለሁ ብላም ስትላት እንግዲህ አይ ቆይ እስቲ ባለፈው ደውዬላት ይዤው ነበረ አይቼዋለሁ እና እደውልላታለሁ ብላ ቀጥታ ትደውልላታለች። ስትደውልላትም እንግዲህ ለእናቷ ደውላ ቤት እንደሚያስቸግሯት፣ ምግብ እንደማይሰጧት፣ ሁሉም እንደሚጠሏት፣ እንደሚያባርሯት እንደተራበችና እንደተሰቃየች ለእናቷ የነገረቻትና ነና እኔንም ኪራዬንም ውሰጂን እያለቻትም ስትልም ነበረ። እናትየዋም እንግዲህ መታ እንደምትወስዳት ቃል ገብታላታለች። መቼ ነው የምትመጭው? ዛሬ ነው እልልልል! በቃ እናቴ የመታ ልትወስደኝ ነው። እኔንም ኪራዬንም ትወስደናለች። አሁን የራሳችሁ ጉዳይ፣ ጥለናችሁ እንሄዳለን እያለችም እንግዲህ ደስታዋን ስትገልጽ ነበረ። ስልኩንም እስቲ ለሊና ስጫት ብላ ትላታለች። እሺ ብላ ሊናም እያዋራቻት ነበረ። ሊናም እንግዲህ አንዳንድ ነገሮችን ለእናትየዋ ስትመልስላት፣ ነገር ግን የቤቲ እናት ልጇን እንዳሰቃዩባት እንደበደሉባት አድርጋ እንግዲህ አጥረ ግርጋ ሰድባታለች ማለት ነው። ልጅሽኮ እንኳን አንድ ሞግዚት አስር ሞግዚት እሷን አይችላትም። ለምንድን ነው እንደዚህ የምታወሪው? በአንችን ብሶት ትናጀጃለች፣ ትቆጫለች። ትቆጭ እንዲያለች የቤቲንና ስትመላለሳትም ነበረ። በዚሁም አጋጣሚ ስልኩን ዘግታባት እንዲ ሊና ስልኩን በቤቲ እናት ላይ ዘግታ ወደ ቤቲ ተመልሳለች። እንዲው ባወቅኩትና እዛኔ ወርውሬሽ በመጣው እያለቻትም ስትል እንግዲህ እንዲህ እኔን ትወስጅኛለሽ? እሺ፣ በቃ እሺ ውሰጂኝ እያለችው ስትልም ነበረ። ግን እሷ ተናዳ ነው ይሄን ነገር እያወራች ያለችው። እንግዲህ ውድ ቤተሰቦች ለዛሬ ዛሬ ሽላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሆኑልኝ። ባይ ባይ።